ሶስተኛ መልእክቴ ለምናከብራቸው የክርስቲያን ወገኖቻችን እስልምና በመረጃ የተዋበ ጠንካራ መሰረት ያለው ሃይማኖት፣ በመከባበር በመወያየት ዲኑን ዲስከስ ማድረግ እንችላለን። እስልምና ጋር ቀርቦ እጅ ያልሰጠ የለም። ስለ እስልምና ተከራክሮ ሻህዳ ሳይወጣ የወጣ የለም። መቶ ፐርሰንት እርግጠኛ ነው። በእኛ እጅ ብቻ ስንት ሰው ሻህዳ ተቀብሏል።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 የበለጠ እንድናወሳቸው ይከጀላል። ከዛሬ በኋላ በአላህ ፍቃድ የሚወለዱ ልጆች ስማቸው መሐመድ ይሆናል። ኢንሻአላ፣ ሴቶች ከሆኑ በሚወዷት ሚስታቸው አዒሻ፣ አበራቸው በቆመችው ኸዲጃ፣ በሚስቶቻቸው ስም እንሰይማለን። በሚወዷት ልጃቸው ፋጢማ ስም እንሰይማለን። አደራ። ብዙ ሰው ልጅ ይወልድና ይደውልልኛል ስሟም አለ በለው ይለኛል። አንድ መልእክት ነው የምሰጠው፣ የልጅህን ስም ከህይወት ግቧ ጋሚ እያያዝ አድርግለት ይለዋል። ስም የሕይወትህ ግብ ማለት ነው። የአንድ ሰው ስም መሐመድ ሆነ ማለት እሱን ምሰል ማለት ነው። የአንድ ሰው ስም ዑመር ሆነ ማለት ዑመርን ምሰል እያልክ ነው። ልጅህ እምታሳድግ ሴት ልጅህን አዒሻን ምሰይ ማለት ነው። የዚህን ኡማ በርካታ ሺህ ሀዲስን ያስተላለፈች ትውልድ ያነጸች የነቢዩ ዓለይህ ሰላት ወሰላም ሚስት እናታችን አይሻ ረዲየላሁ ተዓላ አን። አሁንም በነቢዩ ስም ግጥሞችን እንገጥማለን፣ ነሽዳዎችን እንነሽዳለን። ስለ እሳቸው መሓደራዎች ይደረጋሉ፣ በሳቸው ስብዕና ዙሪያ ፋምፕሌቶች ይበተናሉ፣ በሳቸው ዙሪያ ኮንፈረንሶች ይደረጋሉ። ነቢዩን ዓለይህ ሰላት ወሰላም ረስታችኋል እያለን ነው። አላ ሰለዋት ምን ያህል ምናወርዶ በነቢዩ ላይ መቶም ያወርዳል፣ በየቀኑ ረስተናል። ነቢዩ ዓለይሂ ሰላቱ ወሰላም በእኔ ላይ አንድን ሰለዋት ያወረደ አላህ በሱ ላይ አስርን ያወርዳል። ልብ ብላችኋል? ገልብጡት፣ ብትገለብጡት ራሱ ትርፍ ነው። እኛ በነቢዩ ላይ አስር አውርደን አላህ በእኛ ላይ አንድ ቢያወርድ ትልቅ ሽልማት ነበር። አላህ ግን ገለበጠው፣ አንድ አውርዱ አስር በእናንተ ላይ ያወርዳለ። አ አላሁ ሊ ወሰልም ወባሪካ ለሰይድና ሰለዋት ስንል ጭንቀታችን የሚወገድበት፣ ሪዝቃችን የሚሰፋበት፣ የነብዩ ፍቅር የሚታተምበት እሳቸው ላይ ሰለዋት በማብዛት ብዛት ነው። የውመል ቂያማ ደረጃችን ከፍሚ ሰይድና አልይ ረዲያላሁ ተዓላ አንሁ አንድ ጥያቄ ጠየቋቸው። ንግግሬም በዚህ ልቋጭ። አላህ ከፈጠረው ነገር ሁሉ ጠንካራው ምንድነው? አሏቸው። አላህ ብዙ ነገር